አመሰግናለሁ አለም ሰገድ የአዲስ አበባ ከተማ አስተዳደር ምክር ቤት አራተኛ ዓመት የስራ ዘመን ሶስተኛ መደበኛ ጉባኤውን በዛሬው ዕለት ማካሄድ ጀምሯል ይህ ጉባ በዚህ ጉባኤ እንግዲህ የምክር ቤት አባላት ከ ከዚህ ቀደም ማለት ነው ጉባኤው ከመካሄዱ አስቀድሞ በአዲስ አበባ ከተማ አስተዳደር የመራጭ ተመራጭ ውይይት ላይ በተለያዩ አካባቢዎች ላይ ሲያደርጉ ቆይተዋሉ። በዚህም ከማህበረሰቡ የተነሱ ጥያቄዎችን ይዘው በዛሬው ዕለት እንግዲህ ለምክር ቤቱ እያቀረቡ ይገኛሉ ማለት ነው። በምክር ቤቱ ስብሰባ ላይ የተለያዩ የመንግስት ስራ ኃላፊዎች የከተማ አስተዳደሩ የስራ ኃላፊዎችና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በምክር ቤቱ ተነስተው ከምክር ቤት አባላት ለሚነሱ ጥያቄዎች መልስ ለመስጠት በምክር ቤቱ ተገኝተዋሉ። ማለት ነው እኛ እስካሁን እስከነበርንበት ሰዓት ድረስ የምክር ቤቱ አባላት ጥያቄዎችን እያነሱ ነበር። የተለያዩ ጥያቄዎች ተነስተዋል። ከነዚህም አንጻር በተለይ እንግዲህ የከተማዋን ያላትን አቅም ወደ ሀብት የመቀየሩ ስራ አበረታች ውጤት መመዝገቡን ከህብረተሰቡ በማወየት ህብረተሰቡን ሲያወያዩ ያገኛቸው ነጥቦች ሆነው ተገኝተዋል። በተለይም ደግሞ የመሰረተ ልማት ተደራሽን ማስፋት ላይ በተለይም የኮሪደር ልማት ግንባታ ላይ ማለት ነው። የተለያዩ አካባቢዎች ላይ እየተሰራ ያለው የከተማዋን አቅም ወደ ሀብት የመቀየር ስራ አንዱ ተደርጎ ተወስዷል ማለት ነው። የምክር ቤት አባላት ሲያነሷቸው ከነበሩትም አንዱ በቅርቡ ተመርቆ ለአገልግሎት የበቃው የካሳንቺስ ኮሪደር ልማት አንዱ ተጠቃሽና ትልቅ ማሳያ ነው ሲነ ሳም ተመልክተናል፣ ታድመናል፣ አድምጠናል ማለት ነው። ይህም እንግዲህ በማህበረሰቡ ውይይቱ እንግዲህ የምክር ቤት አባላት ሲያነሱ ካደመጥነው ውስጥ ይህ የኮሪደር ልማት ወይ ደግሞ የመሰረተ ልማት ተደራሽነት በተለያዩ አካባቢዎችም በኩል ተደራሽነቱ እንዲሰፍንና ይህም እኩል እንዲሆን ማህበረሰቡ ጥያቄ ሲያቀርብ እንደነበርና መቼ ነው ወደ ሌሎች አካባቢዎች ውስጥ ይህ የሚሰፋው ተደራሽነቱ የሚረዝሙ የሚሉ ጥያቄዎችም ሲነሱ እንደነበሩ ተነስተዋል። ሌላው የተነሳው ደግሞ የወጣቶች ተጠቃሚነት ላይ ከተማ እንግዲህ ከፍተኛ የወጣት ቁጥር ያላት ነው። ይህን የወጣት ቁጥር ተጠቅማ ደግሞ ያላትን አቅም ወደ ሀብት የመቀየሩ ስራ ላይ አበረታች ስራዎች ተሰርተዋል፣ ግን ደግሞ ቀሪ ስራዎች ይጠበቁብናል። ለዚህም ደግሞ የከተማ አስተዳደሩ ምን አስበዋል የሚሉ ጥያቄዎች ተነስተዋል። ሌላው ደግሞ በአገልግሎት አሰጣጥ ላይ የከተማ እንግዲህ በተለያዩ በክፍለ ከተማም በወረዳና በተለያዩ እርከኖች ላይ የሚሰጡ አገልግሎቶች ህዝቡን እንዳያማሩና ህዝቡን የቅሬታ ምንጭ እንዳይሆኑ ምን ተሰርተዋል። በተለይም ደግሞ በከተማ አስተዳደር ደረጃም እንደማሳያነት የኮሪደር ልማቱ እምቃቅምን ወደ ስራ በማስገባት ሰፋፊ ስራዎች እየተሰራበት ነው። በተለያዩ የመዲና ስፍራዎች ላይ ግን አገልግሎት አሰጣጡ አሁንም ትንሽ ይቀረዋልና ለዚህም የከተማ አስተዳደሩ ይህን ለመፍታት ታች ድረስ የዘረጋው መስመር ምን ይመስላል፣ ምንስ እየሰራ ነው የሚሉ የተነሱ ስራዎች ናቸው። ሌላው ደግሞ የተነሳው የኑሮ ውድነትን በተመለከት ነው። ማህበረሰቡ የኑሮ ውድነቱ ላይ ከፍተኛ ጥያቄ እያነሳ ነው። ለዚህም ምን ስራዎች እየተሰሩ ነው የሚል ተነስቷል። የምክር ቤት አባላት ከነሱት አንዱ ደግሞ በተለይም የቅዳሜና እሁድ ገበያ በህብረት ስራ ኮሚሽን አማካኝነት በከተማ የተዘርገው የቅዳሜና እሁድ ገበያው ይህን የኑሮ ውድነት ለማቃለል ሰፊ ስራ የተሰራበት ነው ተብሏል። በተለይም ደግሞ አንድ ሺህ ያህል የህብረተሰብ ማህበራት አሉ። ከነዚህ ውስጥ ደግሞ 137 ያህሉ ደግሞ የቅዳሜና እሁድ ገበያ ናቸው፣ በመዲናዋ በተለያዩ ስፍራዎች የሚገኙ ማለት ነው። እንደ ክፍተት የተነሳው እንግዲህ የህብረተሰብ ማህበራት ወይም ደግሞ ሸማቾች ብለን የምንጠራቸው ለህብረተሰቡ ተደራሽ የሚያደርጓቸው ምርቶች አሁንም በቂ አይደሉም፣ የጥራት ጉድለትም አለባቸው። ይህን ለመፍታትና ተደራሽነቱን ደግሞ ለማስፋት ምን እየተሰራ ነው የሚልም ከምክር ቤት አባላት የቀረበ ጥያቄ ነው ማለት ነው። ሌላው ደግሞ የከተማዋ እንግዲህ የከተሜነት ምጣኔው እጅግ እያደገ ነው ም ደግሞ የትራንስፖርት ስምሪቱ በየአቅጣጫው ያለው በመዲና ማለት ነው። እሱ ላይ ተሰርቷል የሚሉ ነገሮች ተነስቷሉ ማለት ነው። መጀመሪያ ላይ እንዳነሳሁት እንግዲህ በተለይ የመሰረተ ልማት ግንባታ ላይ የመንገድ ማስፋፋት፣ የተርሚናሎች መኖርና ህብረተሰቡን ያማከሉ የመሰረተ ልማት ግንባታዎች ሲሰሩ ቆይተዋሉ። ይህም ደግሞ ሊቀጥል ይገባል ተብሎ እንደ በማበረታት በማበረታታት መልኩ የተነሱ ጥያቄዎች ናቸው ማለት ነው። እንግዲህ በምክር ቤቱ የተገኙ የመንግስት ስራ ኃላፊዎችም ይህን ለመስራት ሰፋ ይህን ከማህበረሰብ የሚነሱ ጥያቄዎችን በጊዜ ሂደት ቶሎ ቶሎ ምላሽ ለመስጠት ሰፋፊ ስራዎች ሲሰሩ መቆየታቸውን አንስተዋሉ። አሁንም ግን የሁሉም ርብርብ እንደሚጠይቅ ተነስቷል ማለት ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አብሬን እንግዲህ ከምክር ቤቱ አባላት ለሚነሱ ጥያቄዎች በአሁኑ ሰዓት ምላሽ ለመስጠት ምላሽ ሊሰጡ እየተዘጋጁ ነው ማለት ነው። እንግዲህ ዓለም ሰገድ፣ ለአሁኑ ያለኝ መረጃ ይህን ይመስላል። በማታ ዜና ወጃችን ደግሞ የምክር ቤቱ አባላት ያነሷቸው ጥያቄዎች ላይ የመንግስት የስራ ኃላፊዎቹም ምን ምላሽ ሰጡ፣ ቀጣይ የታቀዱ ምንድን ናቸው የሚለውን ደግሞ በዝርዝር ይዘን የምንመለስ ይሆናል። አሁን ወደ አንተ ልመለስ።